ከአሜሪካ ድምጽ እየተዘጋጀ የሚቀርብላችሁ አፍሪካ በደቂቃ ነው። ናይጄሪያ፣ ቦኮሃራም በሀገሪቱ በየጊዜው እያደረሰ ባለው ጥቃት ምክንያት ከቤት ንብረታቸው ለተፈናቀሉ በመቶ ሺዎች ለሚቆጠሩ ዜጎች አስቸኳይ እርዳታ እንደሚያስፈልግ የዓለም አቀፉ የበጎ አድራጊ ድርጅት ገለጸ። ሴኔጋል፣ የጃፓን የቤዝቦል ተጫዋቾች አዲስ ብሔራዊ ቡድን በሀገሪቱ ለመመስረት በፈቃደኝነት ተጫዋቾችን በማሰልጠን ላይ ናቸው። ኮንጎ የሀገሪቱ ተቃዋሚ ድርጅት መሪ የሆኑት ሂሌኔ ፕሬዝዳንት ጆሴፍ ካቢላን ከስልጣን ለማውረድ በሚደረገው እንቅስቃሴ ላይ ለመሳተፍ ወደ ኮንጎ ተመለሱ። ደቡብ ሱዳን፣ የጤና ባለሙያዎች በሀገሪቱ የኮሌራ በሽታን ለመግታት ዘመቻ ላይ ናቸው። ዚምባብዌ፣ ፕሬዝዳንት ሮበርት ሙጋቤ በሀገሪቱ የቀድሞ ታጋዮች የፕሬዝዳንትነት ወንበራቸውን እንዲለቁ ቢጠየቁም ፕሬዚዳንቱ ስልጣናቸውን አሳልፈው እንደማይሰጡ አስታወቁ። የዕለቱ የአፍሪካ አበይት ዜናዎች እነዚህ የነበሩ። መልካም ጊዜ